እህትሽን ጎትቶ ይዞ ሊወጣ ሲላስጥለውል ያስጥለውል ገብቶ ሮጣለ። እሱማ ሊገለኝ ነበር። ሀሳቡ አምላኪያ ያዳነኝ እንጂ እና እስከ ዛሬ መኮንን ያደርጋል ብላችሁ የምነግሩ ሁሉ እውነት ነበረ። ምን አይነት መተት እንዳስነካሽ ግራግብት ነው ያለ። የምንነግርሽን ሁሉ ነገር ጆሮ ዳባ ልበስ ብለሽ ነው ዝም የምትል ሞኬ። እንዴት እንደዛ ያደርጋል ብዬ ላስብ? መኮንን አውሬ ነው፣ ከአውሬ የሚከፋ የሲኦል አስተዳዳሪ ነው። እማዬ፣ እንደዚህ እስክትጎጂ ድረስ ስላልሰማዎች ይቅርበኝ። እንኳንም ሳልሞት እውነቱን አወቀሽ። ሜላት አንቺን ፈልጌ እኮ ነው የመጣሁት። ወዴት ነው የምትሄጂው? እኔ ግን ከአንቺ ጋር ምንም ነገር ማውራት አልፈልግም። ታላቅ እህትሽ እኮ ነኝ። እንዴት ነው የምታናግሪኝ? እንደ አንቺ አይነት እህት ከሚኖረኝ እህት ባይኖረኝ ይሻለኝ ነበር። አውቃለሁ። ብዙ ነገር አሳዝኝሻለሁ ሚሉ፣ አሁን ግን እንድናወራ እፈልጋለሁ። እስከ ዛሬ አንድ ጊዜ አዋሪኝ ብዬ ስለምንሽ እምቢ ብለሽ፣ ዛሬ እናታችንን ሊገላት ሲል ነው አንድ ጊዜ አዋሪኝ ምቲ። ይህን እናታችን ሞታ ቢሆንስ ኖሮ? ይገባኛል አጥፍቻለሁ። አሁንስ ምን ልታወሪኝ ነው? ስለ መኮንን ነገር። መኮንን በጣም አውሪ ሰው ነው። እኔን እንደሚደፍረኝ ይዝትብኛል አብረን መተኛታችን እንደማይቀር የሚነግረኛል። እማየንም በጣም ነበር የሚያንገላታት፣ ልክ እንደ ሰራተኛ። አንቺም ለሱ ወግነሽ እኛን ጠላሽን? ለሱ ይቅርታ ጠይቅሻለሁ። ጥፋትሽ ከገባሽ ጥሩ ነው። ቢያንስ ከዚህ በኋላ የመኮንን መጮች እንዳይሆን አድርጊ። ወይኔ መኮንን፣ እቺ ማትረባ ህፃን እንደዚህ ታደርገኝ። ሳያቴ እህትሽ ምን እንዳደረገች ተመለከትሽ? አየሹ? እንደውም እሷ ጨዋ ስለሆነች ነው እንጂ እኔ በኑሮ ጋለ ነበር። ምንድን ነው ያልሽው? ገል ነበረ። ቆይ አንተ ምን አይነት አስመሳይ ሰው ብትሆን ነው እህቴን ያለ ያጠቷ ወንጅለ ባለጌ ስድ አድርጌ እንዳስባት ያደረከኝ? እየጮሽ ምን እኮ ነው ሚስቴ። እኔን እንደሚሳ የተከኝ ቢሆን ኖሮማ ከገዛ ሀቴ ጋር አንሶላ ለመጋፈፍ አታስብም ነበረ። ሚስቴ እነሱ የሚያወሩትን አምነሻቸው እንዳይሆን። እንኳን እነሱንና አንተንም አምኝክ ነበር። ቆይ አንተ ከኔ ምናተ ነው የገዛ ሀቴን የተመኘሃት? ቆይ አንድ ጊዜ ስሜ አልሰማህም? አንተን ሰምቼ ማ እኮ እናቴን ገድዬ ነበረ። ቆይ ምን የምታደርገው እናቴን ልገላት የተነሳከው? መኮንን፣ በጣም ቆሻሻ ወራዳ ሰው። ከአንተ ጋር በተለይ የነበርኩበትን ጊዜ ጠየፈዋለሁ። ነገሩ አልገባሽም? ከደግባ ምን አድርገውን ያሳመኗት? ምን አድርገውን ያሳመኗት? ማሚ እንዴ ከፍሌ ድረስ ምን ትሰራለህ? ለጨርሰኝ ነው እንደ መጣኸው። ማምዬ እኔ መጣወት ያደረግኩት ነገር በጣም ስለጸጸተኝ ይቅርታ ልጠይቅሽ ነው። እባክህ ውጣልኝ። ትንሽ አመት ልኖርበት ይገባኛል። ማየ ምንም ነገር ብት ከእኔ ማንነት አንጻር እኮ ሲያንስብኝ ነው። ለምንድ ነው የማትወጣልኝ? ውጣልኝ እያልኩ እኮ ነው። እወጣለው። ማይ ግን ቢያንስ አንዴ እንኳን ይቅርታ አድርጊልኝ። ካጠፋሁት በደል አንጻር ለእኔ ምንም እንደሚገባኝ አውቃለሁ። ግን እባክሽን ይቅርታ። ቆይ ይቅርታው ለምኑ ነው? ጀምረ ስለተውከኝ ነው ይቅርታ ምጠይቅኝ? በፍጹም አይደለም። እውነት ይቅርታ ምጠይቅሽ አንድ ጊዜ እንኳ እናቴ ብትሆኝ ብዬ አስቤ ነው። እማዬ፣ ታውቂያለሽ እኔ ያደጉት ጎዳና ላይ ነው። ቤተሰብ የሚባል ነገርም አላውቅም። ለዛ እኮ ነው እንደዚህ አወሬ ሆንኩት። አሁን ግን ሳስበው እናቴ ብቶኝ ኖሮ ይሄ ሁሉ ነገር አደርግ ነበር ብዬ ሳስብ ተጨነኩ። አሁንም በድጋሚ እያስመሰልክ ማለት? በፍጹም አይደለም አሁንም ይቅርታ የምጠይቅሽ እናቴ ብትሆኝስ ብዬ አስቤ ነው። ይኸውልሽ ታውቂያለሽ እማዬ፣ እኔ ያደግኩት ጎዳና ላይ ነው። የወላጅ ፍቅር ምናምንም አላውቅም። ለዛ ነው እኮ እንደዚህ አወሬ አሁንም እናቴ ብቶኝ ኖሮ ይሄ ሁሉ ክፋት አድርግብሽ ነበር ብዬ ሳስብ ኃጢአት ይገባኝ እኔ እኮ እናት ነኝ። ምንም ቢሆን ጨካኝ ልብ የለኝም። እውነት ከልብ ከሆነ ተጸጽተ ይቅርታ የጠየከው ቅርብያለሁ። እውነት እማዬ በጣም አመሰግናለሁ አመሰግናለሁ። እንደዚህ አድርጌ የእናንተን ልበልቼ ከሳያት ጋር እታረቃለሁ። እናንተ እራሳቸው ስለ እኔ መቀየር ነገራቸው ነገራችሁ እንድታሳምኗት አደርጋለሁ። ሜላት የጭንቅላት ቁስል የበቃህ አልመሰለኝ። መሞት ካልፈለግክ ከዚህ ክፍል ውልቅ ብለህ ውጣ። ሜላት ተረጋጊ። እኔ እኮ ይቅርታ ልጠይቅሽ ነው የመጣሁት። ሳትበላሽ ይቅርታ ንዘልጣ እባክሽን። ሜላት እያደረኩት ነገር ቆጭቶኛል። ይቅርታሽ ያስፈልገኛል። እኔ ሜላት ነኝ። ከታለለችልህ ሂድና ሳያተናታላት። እኔ አልታለልልህም። እሺ ሜላት እባክሽ እንደሱ አትበይ። አሁን እኮ ተቀይሯል፣ የበፊቱ መኮንን አይደለም። እናትህ ሆድ ገብተህ ድጋሜ ብትፈጠር ራሱ መቼም አትቀየርም። የፈለግሽውን ነገር ብትናገሪ አልቀየምሽም። እንደውም እንኳን አንቺ መልካም ሰው ስለሆንሽ ነው ቆመሽ እያወራሽኝ ያለሽ። እሱ በጣም ትክክል ነው። ከእንዳንተ ኔት የሴጣን ሴጣን ጋር ቆሜ ማውራት እኔ ስለሆንኩ ነው። ለምን ባልሽ ኮ ሰዓት ምን ነው? የኔ ገላ ስላነሰብህ አይደል? ሌላ ገላ ፍለጋ ሄድከው። ስትነካኝ አባ ጭጓሪ ነካኝ ነው ይመስለኝ። ባክሽን አእምሮ የሚያሳምም ንግግር አትናገሪ። ምን አይምሮ አለክ እና አይምሮ ይነካል? ባክሽን እንደዚህ አትበይኝ። አውቃለሁ ያደረግኩት ነገር በጣም ከባድ ነው፣ ግን እኮ እኔ በጣም አፈቅርሻለሁ። ትሰማኛለህ? አሁን ያንተን ውሸት የማምንበት ጊዜ አይደለም። እስከዛሬም ለአመምኩ ያንገበግበኛል። ይህ ውሸት አይደለም፣ እኔ በጣም አፈቅርሻለሁ። መኮንን ከቻልክ ውጣልኝ፣ ካልቻልክ አርፈህ ተቀመጥ። ሳያትዬ ቆይ ጥፋት ናምኝ፣ ይቅርታ ከመጠየቅ ውጭ ምን ላድርግ? እኔን አይደለም ይቅርታ የምጠይቀኝ እንደ ሰራተኛ ስትጫወትባት ስታዛት የነበረችው እናቴንና አስገድል ደፍራት የነበረውን እህቴን ነው። እኔ ሁለቱንም ይቅርታ ጠይቄያለሁ። እናትሽ ከልቤ መሆኑን ተረድተው ይቅርታ አድርገውልኛል። ሚላት ግን ይቅርታዬን አልተቀበለችኝ። ይህንንም ላምንህ አልችልም። ካላመንሽኝ እራሳቸውን ጠይቂያቸው። እባክሽ ሳያትዬ ይቅርታ ስጪኝ። ከዚህ በኋላ በድጋሚ እንደዚህ አይነት ስህተት በፍጹም አልሰራም። ልመልህ። አዎ፣ መኒ እሺ፣ ሞቴ፣ ይቅር ብያለሁ። ሜላትንም አብረን ይቅርታ እንጠይቃታለን እሺ። ያሟላ ሜሉ ሞ ይቅርታ አልጠየቅሽ ይፈልጋል። አዎ ሜሉ እባክሽን ይቅርታ አድርጊልኝ። አንቺ ራሱ ይቅርታ አድርገሽለት በል። አዎ ሜሉዬ፣ እኔ ቅርብ እየሆ የራስሽ ጉዳይ። ሜሉ ይቅርበኝ፣ ይቅርታ አያስፈልገኝም ብያለሁ እኮ። ሜላት ምንሆነሻል ጥፋቱን አምኖ ይቅርታ የጠየቀሽ አይደለ? እኔ ደግሞ መቼ የሚቀር እንደማልለት እየነገርኩ ነው። ምንሆነሻል ከዚህ በላይ ምን ያድርግ? ቢሞት እመርጥለታለሁ። ሜላት አትጨማለቂ ከመጨማለቅም አልፈሽ የተጨመላለቅሽው አንቺ ነሽ። ከዚህ የተሻለ ነገር አልጠብቅም። ተይ ሳያት፣ እሷ ልክ ናት። ያጠፋው ጥፋት እኮ እንደዚሁ በይቅርታ የሚታለፍ አይደለም። አንተ ተቀይረሽ መላክ መስለህ ብትመጣ እራሱ ላምንህ አልችልም። ሜላት፣ እያበዛሽው አሁን። ከዚህ በላይ ልትጫኝኛትችምሽ። ሞኬተዋል። ስትረጋጋ ይቅር ትለሃለች። ይገባኛል ይገባኛል። እኔም እኮ አጥፍቻለሁ። በጣም ጥሩ ስራ። ሳያትን ማሳመን ከቻልኩና ሁሉም እንደተቀየሩ ማሰብ ከጀመሩ ቀሪ ስራዬን የምሰራው ውስጥ ውስጡን እንደ ምስጥ ነው ማለት ነው። ሞኝ ቆዳዬን እያሳየው ውስጥ ለውስጥ በልቼ ጨርሳችኋለሁ። አልተኛም እንዴ? ኧረ ምን እተኛለሁ። እንዲህ ምን ሆነህ? በጣም እያሰብክ ነው እኮ። አንቺ ላይ ያደረግኩት ነገር እኮ እየተመላለሰ አእምሮ ላይ እየመጣ አሳመመኝ። እንዲህ አባቴ፣ እኔ እኮ ይቅርታ አድርጌልሃለሁ እንደ አፍረ ይቅር እንድለው ይጠብቃል። አስመሳይ! ይቅር ማለት እኮ መልካምነት ነው። እሱን ይቅር ብዬ መልካም ከመሆን ሰይጣን መሆን ይመርጣል። ጥፋቱ ገብቶት ይቅርታ ከመጠየቅ ውጭ ምን ይሁን ቆይ እንደ አይሰቀል ቢዝቅም አላም ነው ግንማ አንቺ የምርሽን ነው ይቅርያልሽ አዎ እንደ የውሸት ይቅርታ አለ እንዴ ይህን ሁሉ ነገር ካደረገሽ በኋላ አሁንም ትታለይ ለታለሽ እንዴ ይህ መታለል አይደለም ደግሞ ተልቦ ነው ይቅርታ የጠየቀው እማ እንደዚህ ጅል አትመስኝም ነበር ይህ ጅልነት አይደለም ከይቅርታ በላይ ምንም ስለሌለ ነው እማ እንደዚህ ስትጃጃይ ድጋሚ የዛ ሰውዬ መጫወቻ ነው የምትሆኝ ሜላት አላስፈላጊ ነገር አታድርጊ። አርፈሽ ተቀመጪ። ይህንን ቤት የራሳችን ለማድረግ ከዚህ ሰውዬ ጋር የተስማሙ መስሎ በጥርሳችን እየሳቀን፣ በአፋችን እየሸነገልን አዘናግቶ መፈከል ነው። የምስራች እንዴ ምስር ቢ ምን ተገኘ? እስቲ ገምት። ምን ልገምት? ነገር እንጂ አርግሻለሁ። ምን? እኔ የልጅ አባት እማዬ እንኳን ደስ አለሽ። እንኳን አብሮ ደስ አለ። እንዴ ምንድነው እንደዚህ ያፍለቀለቀሽ? ነፍሰ ጡር ነኝ። ምን እማዬ? ቅድም እኮ ትንሽ አሞኝ ስመረመር እርጉዝ መሆኔን ነገሩኝ። ሜላት፣ እኔ የሰማሁትን አንቺም እየሰማች ነው? ተምጩ ስላት አምጥታ ቆልለች ማለት ይሄኔ ነው እማዬ፣ እንኳን ደስ ያለሽ በይኝ እንጂ። ቆይ ግን ለማርገዝ አልቸኮልሽም ማለትማ። ካገባው በኋላ ምን እጠብቃለሁ? ቆይ ግን ከማን ያደረገሽው እማ፣ እያምሻል እንዴ? ምን አይነት ጥያቄ ነው የምጠይቂኝ? ከሞኬ ነ? ታዲያ እንኳን ደስ ያለሽ ለምን ትይኛለሽ? መርዶ ይዘሽ ነው የመጣሽው? እማ፣ ምንድን ነው እያወራሽ ያለሽው? ተዋርደሽ አዋረሽ። እኔ እኔኮ ደስታ የሚያስደስትሽ መስሎኝ ነው የነገርኩሽ። ማርገዝሽማ ጥሩ ነበር፣ ችግሩ ከመኮንን መሆኑ ነው እንጂ። አንቺ አያልቅብሽም። ከዚህ በላይ ከሰማሽ ደስታ ስሜት ይጠፋብኛል። በቃ ከዚህ ዱር ዬ ልትወልድ ነው ማለት ነው። በምንም ልንለያያቸው አንችልም። እኛ ስንዘናጋ ያላሰብነው ጦስ መጣብ። እማዬ አሁንም ቢሆን የሆነ ነገር ማድረግ አለብን። ከይሰውዬ ስትወልድና የአባቴ ንብረት ሲቀራመጥ ቆሚያ ላይ ነው ሳይምኛለች። ሳያት ይህንን ልጅ እንድታስወርጁ ነው የምፈልገው። እየቀለድሽ መሆን አለበት። እውነቴን ነው። አለመውለድሽን ሳይሆን ከመኮንን ግን እንድትወጪ አልፈልግም። እማዬ ግን በትክክል እያሰብሽ ነው? ቆይ ከባሌ ውጭ ከሌላ ወንድ እንድወልድ ነው የምትፈልጊው? እንትን ሰሚ ያለሽ፣ ከመኮንን ከምትወልጅ ጭራሽ ባትወልጅ ይሻላል። ቆይ እማዬ፣ ለመኮንን የውሸት ነበር እንዲ ቅርታ ያደረግሽለት። አሁንም ለእሱ ያለሽ አስተሳሰብ በጣም የተበላሸ ነው። ሰይጣን ነው ሰይጣን። ከሰይጣን ቢወለድ ያው ልጁም ሰይጣን ነው። እባክሽ ዘር አታበላሽ። ጭንቅላትሽ በዚህ ልክ መቆሸሹን አላውቅም ነበር። ይሄ የቀረበሽ ሀብትሽን ብሎ እንጂ ጭራሽ አፍቀውሻል ቆያውን፣ ምን አድርጊ ነው እያልሽኝ ያለሽው? እሺ በይኝና አስወርጂው። እናቴ ባቶኝ ኖሮ እዚሁ ልቅ አድርጌ እገልሽ ነበር። ለራስሽ ብዬ ነው፣ ዘር አታበላሽ። በጣም አዝናለኝ እማዬ፣ ከአንቺ አልጠብቅም። የእውነት የምትወጂኝ ይመስለኝ ነበር፣ ለካ አትወጂኝም። ስለምወድሽማ ነው እየነገርኩሽ ያለሁት ማየ ምን አለችኝ ታውቃለህ ምን አለች አስወርጅ ምኑን ምኑን ይሆናል ጽንሱን ነው የምርሽና የምሬን ባይሆንና ይሄን ቃል ከሷ ባልሰማ ደስ ይለኝ ነበር እሳቸው ምን አይነት ጨካኝ ሰይጣን ሰው ናቸው ግን አልገባኝም ቆይ እንዴት ትንሽ እንኳን ለስሜት አታስብም እንዴ የእኛ ልጅ ቢወለድ እሳቸው ምናቸው ይነካል እንደ እናት አያት በመሆኗ ደስ ስላት ሲገባ አያት እንኳን አይሆንም ማለት አይ እዚሁ ነው ነገሩ እዚሁ ነው። በፍጹም ከዚህ ከተረገመ ሰውዬ ልጅ መውለድ የለባትም። አሁንማ እንዲያርግዛለች፣ ምን ልናደርግ ነው? እናረግዘች ብለን ታዲያ ስትወልድ ዝም ብለን ማየት አለብን? የሆነ ነገርማ ማድረግ አለብን። እና ከዚህ በኋላ ምን ማድረግ እንችላለን? እኔ በበኩሌ ላንቺ የሚገባውን ውርስ በሙሉ ጠቅላ ወስዳ ድርሻሽን ሳታገኝ ማንም መንገደኛ መቶ አስወልዷት ሲበላው ዝም ብያለሁ። ካረገዘች በኋላ ምን ታደርጋለች ታዲያ? ማንም ሳያውቅ እንድታስወርደው ማድረግ ነው ያለብኝ። ምን? እንዴት ነው እንደዛ ማድረግ የምንችለው? አንቺ መርዝ ብልቃጣሩ ጊት አንድ ነገር ለመረግብት ምክሩ ይገልሻለሁ። እንደ ምንድን ነው የምታደርገው? እንደዚህ እንዳታደርግ ቃል ገብተ ይቅርታ ጠይቀ። የለም እንዴ እንዴ፣ አታስመስይ ይባክሽ። ይቅርታ እኔም አንቺም ከልባችን እንዳልሆነ ሁለታችንም እናውቃለን። ልጄ እኔ እስከ ልቤ ነበር ስምኝ፣ አንቺ ሴጣ እኔ ላይ የፈለግሽውን ነገር ማድረግ ትችያለሽ። ልጄ ላይ ግን አንድ ነገር ለማድረግ ብትሞክሪ እገልሻለሁ። ይሄ ደግሞ ለአንቺ ነው። እንዲህ እንዲህ ረ እንደሰማሁ፣ ታውቃለሽ? እናትሽ እና ሜለት ልጁን ለማስወረድ ሲማከሩ ሰማሁ። ቆይ እኔ ማረገዝኩት እነሱ ምን ቤት ናቸው? ወራሽ እንዳይኖርሽ ነዋ። እና ለገንዘብ ብለው እንደዚህ ቆሻሻ ሀሳብ የሚያስቡት። አየሽ እናትሽን አታውቃትም ያልኩት ለዚህ ነው። ቢልላቸው አንቺን ከመግደል ወደኋላ ያሉ። ለነገሩ ባፏ ትላለች እንጂ እማዬ፣ እየጨከኑ ይሄንን የሚያደርግ ልብ የላትም ሞኬ ስለሱ አታስብ። እኔ ማየን አዋራታለሁ። እኔ በግልጽ ነግሬያቸዋለሁ ልጁ ላይ አንድ ነገር ቢፈጠር እንደምገላቸው ተናግሬያለሁ። ኦኬ፣ እኔ እርግጠኛ ነኝ የልጅ ልጇን ምንም አታደርገውም። አንድ ጥሩ ሀሳብ መጥቶልኛል። ምን አይነት ሀሳብ? አንድ ጎበዝ መድኃኒት ቀማሚ አሉ ተብሏል። አንድ መድኃኒት ይሰጡናል። እሱም በምግብ መስጠት ብቻ ነው። ይሄማ በጣም ጥሩ ሀሳብ ነው። ግን እሷን ምንም ማያደርጋትም። ሰውየው ጎበዝ መድኃኒት ቀማሚ ናቸው። እሷን ምንም ማያደርጋትም ጽንሱን ብቻ ለይቶ ውሃ ነው የሚያደርገው። በጣም ጥሩ። እንደዛ ከሆነማ ጊዜ ማባከን አያስፈልግም። አሁን ቦታው እነግርሻለሁ፣ ሄደሽ ይዘሽ ትመጫለሽ። ከዛ በኋላ የፅንስ ምናምን የሚለውን ጨዋታዋን ትረሳዋለች። እማዬ ግን በቃ ዘዴ አታጭማደል። የኔ ልጅ ለአንቺም አልሆነው ነገር የለም። በነካጅሽ መኮንንንም የሚገልልን መድኃኒት ፈልጊ። መጀመሪያ ፅንሱን እናጥፋው እንጂ ቀጥለን ወደ እሱ ነው የምንሄደው። እማ ግን ለምን ጨከንሽም? ቆይ ልጅሽ አይደለሁ? ደስታዬን ለምን ትነፍግኛለሽ? እኔ ደስታሽ እየነጠኩሽ አይደለም። ከዚህ በላይ ምን ታደርጊኝ? ለሴት ልጅ ልጅ መውለድ ምን ማለት እንደሆነ እያወቅሽ ልጅን ለመግደል ለምን ፈለግሽ? ለምን ከዚህ ከተረገመ እንድትወልጅ ግን አልፈልግም። ቆይ መኮንንን ስለምትጠዩ ብቻ እኔን ለምን ትቀጭኛለሽ? አሁን አንድ ነገር ልንገርሽ። ይልቅ የፅንስ ሳያድግ ቶሎ ብለሽ ብታስወርጀው ጥሩ ነው። እናሳብሽን አትቀይሪ። ከመኮንን ከምትወልጅ ብትሞች ይሻልሻል። እማዬ፣ ወይዬ! መድኃኒቱስ? ይኸው። እሺ፣ መጥቻለሁ። ጎበዝ፣ ጥሩ አደረግሽ። አሁን ይሄ በሽት መልኩ ነው የሚወጣው። ስለዚህ ምንም አይጎዳትም።